አሁን እንግዲህ ወደ ባሮክ ጋ መታ ነበረ በክፍል ሁለት ላይ እሱ ጋር ለመጠጋት መታ እንግዲህ ያላት ነገር እህትየዋ እንግዲህ ያሰቃየቻት ነው አሁን ደግሞ በረኪና ጠጥታ ላይ ሰላም ጤና አስጠልኝ ወዴ ሲፈን ዩቲዩብ ተከታታዮቻችን ሰላማችሁ በዝት ይበል ማህደር ክፍል ሶስተን ይዤላችሁ መጥቻለሁ እንግዲህ ማህደር ሆስፒታል ገብታለች ከሆስፒታል ወደ ቤት ይዘዋት መጥቷል እንግዲህ ጄሪ በፍጹም ነው እዛ ቤት ውስጥ እንድትኖር ያልፈለገችው ምንድን ነው ወንድሜኒ ትነጥቀኛለች አይዶኖ ሌላ ያሰበችው ነገር ይኖራል እና ምን አድርጋሽ ነው ብዙ ነገር እያደረገችልሽ አደለም ወይ እሷ ከመጣች እኮ ውሃ ራሱ የፍሰሰ ውሃ ቃንተሽ አታቂም እያለበሰች እያጠበች እያለበሰችሽ ነው እየመገበችሽ ነው ባይሆን እንኳን ፍቅሬ ናት ልታከብራት ይገባል፣ እያላት ነው እንግዲህ። ባሮክ አንቺ ምን አይነት ሴጣንሽ፣ አንድ ቀን እዚህ ቤት ውስጥ እንድታድሬ አልፈልግም እያላት፣ ሰከንድ ውስጥ መቀመጥ አልፈልግም ትሰማኛለ፣ ትሏለች። ይሄ ቤቴናትና አባቴ ነው ከዚህ ንቅንቅ አልልም፣ አንተ መውጣት ትችላለ፣ ጥር ግበል እያለችው፣ ሌላው ደግሞ ትሏለች። አንድ ነገር ደግሞ ብላ ጫፌ እንዳትነከኝ ምን እንዳትሆኝ፣ ይለ ምን እንደማመጣ ሳይካለሁ። የውሸት ልትሞት የነበረችውን የእውነት ገድዬ ነው ማሳይቅ እያለች፣ እንግዲህ እየዛተች ነው። ጄሪ ያው ከሆስፒታል ወጣ እንግዲህ፣ እዚህ ጋ አሁንማ ሰበብ አገኘ ክሷን ለመነካካት ትለዋለች። አንቺ ልጅ ግን ያምሻል እኔ አንቺ እሱ ነው እንደሚያሳስብሽ ዛሬ እኮ በድንገት እንኳ ምልጣን ነበረ ይላታል። እሷ ነች እኮ ፈልጋ የጠጣችሁን የነኝ ጓትኳት በአንቺ ሰበብ ነው እዚህ እንደዚህ ልትሆን ይቻለችው አልጋ ላይ ነበርኩኝ። እኔ አፍንጫዋን እኮ ይዤ አላጠጣኋት። ምንን ጥፋተኛ ልታደርግኝ እናትፈልግ የእውነት አንቺ እህቴ ነሽ ይላታል። የእውነት አንተ ወንድሜ ማለት የራሱ በጣም ነው የሚጸጽተኝ አለች እንግዲህ ማሂ አምምሽ እንደምና- ምና ውይ ትላለች። ልልቷ ነቃሽ እንዴ ምናምን ትላለች እንግዲህ ያሾፈች ነው። ወተት መስሎች ነው እንዴ? በረኪና ነው የጠጣሹ። አንዴ ዝም በይ ስቲ ይላታል። እንግዲህ ባሮክ እንግዲህ በጽናት ድራማ ላይ ኪራን ሆኖ የሚሰራ አፍቃሪ ነው። እዚህም ላይ አፍቃሪ ሆኖ ነው የሚሰራው። ከቤት ወዴት እንደሄደልህ ነው የምትፈልገው ፍላጎቱ ቤትሽ ከሆነ ቤትሽን ቤቱን ስታገግምን ይወጣልሻለሁ። ወይ ወንድሜ ጥለኝ እንዳትሄድ ምናምን እያለች እየተመጻደቀች ነው። እንግዲህ ጄሪ ከሆስፒታል ነው የወጣችው። አሁን ከባዱ ሁኔታ ውስጥ ናት። በቃ ዝም በይ እያላት ነው። ፈልጋ ነው እኔ አልጋ አትኳትም እያለች እንግዲህ አካኪ ዘራፍ እያለች ነው። ጄሪ አምበሽ፣ እንዴ ምናምን እያላት ነው እንግዲህ ባሮክ። ጄሪ መጣች፣ እሺ አሁን አጠገብሽ ማንም ሰው የለም ብላ እንግዲህ ትራስ አንስታ በትራሱ አፍና ልትገላት የታገለች በቃ ልትገላ ሲጥ ባንቺ የተነሳ ቀና ብሎ አይቶኝ ማቅ ባሮክ ወንድሜ ብዙ ተፈታተነኝ እያለች ነው። ከዚህ በኋላ በማለችን አትገቢ የሚያየ እንግዲህ ባሮክና እንትና መጡ ጓደኛው መጡ። አንቃ ልትገላ ስትል ደረሱ። ለምንድን ያደረግሻት? ትራስ ስለተዘቀዘቀ ትራስ ላስተካክልላት ብዬ። ልጅ ውጪ ይላጣ እዚህ ክፍል እንዳትገቢ እንደዛ ሰብራ ልሄደች ሴት ነው። እንደዚህ አንተ ደግሞ ምን ትሰራለህ እዚህ ትለዋለች። እናእና ውጣ ብላ እንግዲህ አብረው ይወጣሉ። ሲተባበራት የነበረ ማለት ነው። ናልኝ እንደዚህ አይነት ቅዳሌን ብላ ይዛው፣ ቡና ምናምን ትጠጣለህ ብላ ይዛው መታ ማነ ትለዋለች። እዚህ ደግሞ ምን ትሰራለህ አንተ ትለዋለች። ነገርኩሽ እኮ ጄሪ፣ ለዛ ምክንያት እኳ አደለም ምንድነው ከወንድሜ ጋር የጀመርከው? በባለፈው ነገር ደውዬ ስጠይቀው ያለ መጣ ያለን ደግሞ ምን ነገር ው ግድ ከሆነብህ በእኔ ስልክ መደወል ትችል ነበር። አላወራችሁም እንዴ? ምንድነው የምናውራው? ይቅርታ ምንም ማድረግ አልቻልኩም ይላታል። ማለት እንዲህ ነበር እንዴ ውላችን? ትለዋለች። ለዛ ነዋ አይኔ ማየት ያስጠላው። ምንም አማራጭ የለኝ ወይ አስገድደሽኝ ኮ ፈልጌ ኮ አላደረኩኝም የሚላት ታሳፍራለ ትለዋለች። እንዴት እንደዚህ ታደርጋለህ? ትሰማለህ? ትለዋለች። እኔ ጄሪ አይደለሁም እሰራልሃለሁ ትለዋለች። የቀሪያውን ሴራሽን እንድነግርሽ ትፈልጊያለሽ? እንዲ ይላታል። ከዛ እያወሩ እያለ ባሮክ ይመጣል። ምንድነው ምትጫው? የምጫውት የታመመ ሰው እኮ አለ። እስኪ ውሃ ፈልጌ ነበር እየጠየኳት ነበረ ይላታል። ምን ያደናብርሃል? ትለዋለች። ሂጂና ውሃ አምጪለት ብሎ፣ እንግዲህ ጄሪ ውሃ ልታመጣለት ሄደች። እሷ ወደ ውስጥ ወደ ውስጥ ገቡና ባሮክ ወደ ማሂ ጋር ገቡ ይላታል። እንግዲህ ማሂ ማሂ እባክሽን ይቅርታ አድርጊልኝ ይላት። አትንካኝ፣ ወደዛ ትለዋለች። አትንካኝ። እኔ እንደማት እንደምታስብኝ ሰው አይደለሁም። ተረጋጊና፣ ላስረዳሽ። ውጣ፣ አልፈልግም፣ ውጣልኝ። እውነት እኔ እንድታ እንድታምኝ እፈልጋለሁ። እኔ ምንም ያላደረግኩም ይላታል። እንግዲህ ማሂ እየጮኸች ነው። እኔ ምንም አይነት እቅድ የለኝም ግንም አሁንም አልፈረደም አልፈ አልረፈደም ላስረዳሽ፣ ይላታል እንግዲህ ማሂዬ ጮኸች ነው። ሂደልኝ እያለች ምንድነው ሟት ነው እንደ ምንድነው ምናምን እያለ ባሮክ መጣ። ማዬ ምን ሆንሽ ነው? ደህና ደህና ነሽ? አሙሽ ነው እንደ ምናምን ይላታል። አልፈልግም አልፈልግም፣ ውጣልኝ እያለች ዮናስ፣ ምን ሆን ምን አርካት ነው? እያወራህን ነበረ ምናምን ትላለች። እንግዲህ ዮናስ እንግዲህ እህቴን ያደረገችሽን ነገር ሁሉ የነገረኝ እሱ ነው ያን ለታ ባላረፍድ ኖሮ ይሄ ሁሉ ነገር አይፈጠርም ነበረ ማሂ በሚያስፈልግሽን ነገር ሁሉ አረግልሻለሁ ከጎንሽ ነኝ ይላታል እንግዲህ ማሂ ዮናስን እየሸሸችው ነው በቃ ስትረጋጋ ታውራት አለው ወጣ ዮናስ ወደ ከመኝታ ቤት ወጣ እንግዲህ ባሮክ አይዞሽ ምናምን እያለ እያባበላት ነው ማሂ እንግዲህ አደገኛ ነገር ነው። በረኪና ውስጧ ላይ ችግር ተፈጥሯል ምናምን እያለ እንግዲህ እየተንከባከባት ነው። አንቺ ሴጣን የማትረቢ ብላ እንግዲህ እጇን ጠመዘዘቻት። እባክሽን ያማል፣ ተይኝ ያማል፣ እባክሽን ተይኝ እያለች በጣም ይቅርታ ምናምን እያለች። ተይ ጄሪ እባክሽን ተይ። ዝም ብለሽ ስሚ። ስሜን አትጥሪ። በአንቺ ምክንያት ፍቅሬን ፍቅሬን ቀንሷል። አጽምሽን ነው የማስወጣው ከዚህ ቤት ረጋለው እባክሽን ተይኝ እባክሽን እያለች ጄሪ ጄሪ አትበይኝ፣ አስር ጊዜ እያለች ነው። ይሄ ላደረግሽው ነገር ቅጣት ነው ምን ያንስሻል? እኔ ትላታለች እንግዲህ። ከዛ በኋላ እስቲ ማን እንደደወለ እኔ ብላት እንግዲህ ስልኳን ታነሳለች። ባሮ አንቺም ብሎ አንቺም ብሎ አቆላመጭ፣ ተጨንቋል ልቡ እንዳይሳበር አንዴ ላናግረው ትላለች። አረ አልቀረብሽም እንግዲህ እያለቻት ነው በጣም እየተጫነቻት ነው እንግዲህ ከአሁን በኋላ አንድ ሰው በስልክሽ አታወሪ የምነጥቅሻለው አለቻት። እንግዲህ ስልኳን ወሰደችባ ማለት ነው። ኖሮም ድምፁ ነው የሚረብሽ። አሁንም እስክሪኒሽ ተሰባብሯል። አሁንንም ሰባብር ልሻለሁ ምናምን እያለቻት ነው እንግዲህ እንግዲህ ሮሚ መጥቶ ያድንሽ እንደሆነ አለውኝ። ወዴት ወዴት እኔ ጋ ካል ያለሽ እየረገጥኩ ነው ማኖርሽ። ሴት ነሽ ሕመሙ ይገባሻል እኮ ትላት። ክፉ ነሽ እኮ እንዳልሆን እንረዳሻሉ ትላት። በቃ ተናገርሽ ማለት ነው ትላታለች። አንቺ ካወቅሽ ይበቃሻል። በጣም ተናግረሽ ልብሽ ልቅ ብሏል ትላለች። ሌላ የመማፀኛ ቃላቶች ካሉሽ ለምኝኝ ትላታለች። እንግዲህ አዝኜ እንድተውሽ እያለቻት እያሰቃየቻት ነው። ያው ጥላት ወጥታለች። ማሂ እንግዲህ እያለቀሰች ነው። ስቃው እዚህ ቤት በዝቶባታል። እንግዲህ ማሂ አዴ ሰራተኛ ላይ ፍቅር ሆና የምትሰራው ማለት ነው። እሷም እንደዚህ ነበረ አይነት ገጸ ባህሪ ነበረ እዛ አዴ ላይ የምትሰራው። እዚህ ላይ ደግሞ እሷ በተራዋ የምታለቅስ ሆናለች። በጣም ነው እንባ የሚረግፈው። እንግዲህ የምታሳዝነው ብዙ ነገር ደርሶባታል በባሮክ እና በእሷ ፍቅር መካከል እንግዲህ ብዙ በካምፓስ ውስጥ ችግር እንዳይፈጠርበት አርግዛ ጥላ ወታለች ካምፓሱን። እሱ ደግሞ የመመረቂያ ጽሑፉን ሳይሰራ ከካምፓስ ጥሎ ወጥቷል። በእሷ የተነሳ ብዙ ነገር ሆኗል። እንግዲህ ባሮክም እንግዲህ ሁለቱም ጉዳት ነው ያላቸው። ሰማ የሆኔ ትለዋለች እንድታግዘኝ እፈልጋለሁ አለች። ጄሪ ሄደች ወደ ዮናስ ጋር ወደ ነው የምታደርገው፣ በግድ ታግዘኝ አለ ትለዋለች። ቆይ ለምን እንደ ትልቅ ሰው አናስብም ይላታል። እኔ ቃቃ እየተጫወትኩ ነ መስለህ ትለዋለች። እንግዲህ ባሮክ እኮ ወንድምሽ እኮ ነው። የራሱን ህይወት ይከተል ተ አሳዝንሽም ሽም እንዴ ትላለች፣ ይላታል። አንተ ስቲ ከኋላ ከኋላ የመጣይን አውጣ አሉ እያለች ነው ጄሪ አሁን አውቀ አውቀኸ እንዲ መናገር ትለዋለች። አንቺ እያረዳ ልጅ አደለሽ እንዴ አሁን ቢጋቡ ልትጣይ ነው ይላት። ሞታ ኃላፊ ነው ይላታል። ግን እስከናልፍ ድረስ የተሰጠንን ነገር በአግባቡ ብንጠቀምበት ይላታል ዮናስ። ነገ በተለመደው ቦታ አውራ ሀላውኝ አልመጣም ይላታል። ምክንያቱም የምትሄጂበት ቦታ ትክክል አደለ። ማን መንገድ መራጭ አረገ ትለዋለች። ለማንኛውም ባሮክ እየደወለ መደወል እንግዲህ ከእሱ ጋር እየተመሳጠርከና ያስፈንጠርከኝ ትለዋል እኔም ሳገኘው ነው የማውቀው። ሚስጥርህንም አላወ አረሳውትም። ከግቢ ጓደኞች ጋር ተመሳጥረሽ ያደረግሽውን ባሮክ ቢያቅ ምንም ፈጥሮ ማውራት ጀመርክ እንዴ? ስራ ምን እንደሆነ የዘነጋሹ መሰለኝ ይላታል። የቤተሰቦቹን ንብረት በራሱ ልታዞሪ እንደሆነ ማላቅ መስሎች ነው ወይ? ብዙ ሴራ እየሰራሽ ነው እያላት ነው። ሁሉንም ነገር አውቃለሁ ይላታል። እናማ ከዚህ በኋላ መዋረድ ማትፈልግ ከሆነ አርፈሽ ተቀመጪ ይላታል። አስፈራርቷት እንግዲህ ሄዷል። ዮናስ ጄሪ፣ እንግዲህ ማን እንደሆን አታቀኝም እያለች እንግዲህ እየዛቸች ነው። ሀይለኛ ናት። እንግዲህ ምን እንደሚመጣ እስኪ። እሺ፣ አጅር ይተጋድመሽልኛል? እን ምና ምንም ነገር እኮ አልሰራሽም። ተነሽ፣ በዛ ላይ ምግብ ቤት ውስጥ ምግብ የለም ትላታለች። እሺ፣ ልስራ በቃ። እሺ፣ ልስራ ባክሽን አንቺ ምን በወጣሽ፣ እኔ ሰርቼ ላምጣልሽ ትላታለች። እሺ ትንሽ ልተኛ በጣም አሞኛል ትላታለች። እንግዲህ የነገረቻት ነው በተነሽና ምግብ ስሪ ብላት እንግዲህ አስነስታታለች። ጄሪ በጣም ክፉ የሆነችባት ነው። ምን ትጋደም ያለች ተነሽ፣ ማን ሰርቶ ሊያበላሽ ነው ብላት እንግዲህ ወደ ክችን ሄዳለች። ጄሪ አሞኛል ባክሽ ልተኛ ትንሽ ብላታለች። እንግዲህ ጄሪ እዚጋ ሶፋ ላይ ተኝታ ስልክ እየጎረጎረች ነው። ማሂ ምግብ ይዛላት ላት መጣች። ቀምሰችው ነይ ነይ ማህደር ትላታለች። ከዛ በኋላ ቆጭራ እዚህ ብላት ምግቡን ቀምሰችው ምንድነ ይህ ምግብ ምናም ብላ እንግዲህ ጓገጭ ብላ ፖፖንትን ማስታጠቢያ አምጪልኝ ብላት ተፍታ በውሃት ተጉመጥምጣ በይሄን ምግብ ማስታጠቢያውን አምጪ አለቻት። አትበያትም ድፊያት ምናም ብላ እንግዲህ ምግቡን እንድታነሳ ሌላ ነገር በቃ ሰራልሻለሁ አለቻት። እንግዲህ እኔ ምልሽ ማህደር ትጠኛልሽ አይደለ ትላታለች። ኧረ አልጠላሽም ትላታለች። ይሄ እንደዚህ አይነት እኮ ምግብ ባቶጅ ይኖሩ እንደዚህ አይነት ምግብ አታመጭሌ ነበረ አንቺ ማ የለሽም እና የቤት አስቤዛ በአንድ ቀን ማለቅ አለብን። ምንድን ነው ዘይት፣ ምንድን ነው ዘይቱ፣ ምንድን ነው ጨው ትላለች። ምን ላውራ ትላታለች። እኔ ፊት ጨዋ ጨዋ ነው የምት ይሄን ምግብ እንዳትበይ ብለውሻ ደፊው ሰምተሽኛል አይደለ፣ ቀጤ ውጭ ያለቻት እንግዲህ። ምጉን እንዳይበላ እንግዲህ ታያለሽ እያለች ነው። ገና ምን አይነትሽ ገና ቀና ጭራ ነው ማስበቀልሽ እያለቻት ነው እንግዲህ። በቅርቡ ቀን ከዚህ ቤት አስወጣሻለሁ እያለቻት እንግዲህ ጄሪ ማሂ ላይ የዛተች ነው። ምንድነው ችግሯ? ለምንድነው እንደዚህ የሆነችው? እኔ ነው ዮናስና ባሮክ እዚህ ጋር ተገናኙ። ምን ነው ብቸኝነት ምን ለመሆኑ ማሂ ደህና ናት? ይለዋል ዮናስ ለባሮክ ማለት። ደህና ነች፣ ምንም አትልም ይለዋል። ከጄሪ ጋር እየተስማሙ ነው፣ እሱ ነገር እያሳያስበኛል ይላል ባሮክ። ምን እንደማረግ አላቅም። እንዲገባኛ ድፈርከኝ ትበለኝ። ማሂን ትፈልጋታለህ እንዲህ ይለዋል። በጭራሽ አለው። ድጋሚ መጎዳት አልፈልግም። ታውቃለህ፣ ለእሷ ስል ብዙ ነገር ለፍቅራችን ስል ብዙ ዋጋ ከፍ ያለው ይበጋባኛል ፈልጋ ባይሆንም በገራ መወሰን ያለብንን ነገር ለብቻ በመወሰኗ ብዙ ዋጋ ከስከፍሎናል ይለዋል ይቅርታ ይላል ዮናስ ላስጨንቃ አልፈልግም ና ልሸኝ ይለዋል አይ ወደ ቤት ልገባ በቃ ሌላ ጊዜ ምናምን ይለዋል እሺ በቃ አመሰግናለሁ ዮናስ ተባብሎ እንግዲህ ማሩክና ዮናስ ተለያይተዋል አንቺ ነው ትላታለች። ወዴት ነው ወዴት አበሽ ነው የምትወጩ? ቤተሰብ ጋር ይጨነቃሉ፣ ስልክ ላውራቸው ብዬ ልወጣ ነው። ቤተሰብ አላለችም፣ ጎረምሳ ጋ ልሄድ ነው አትይም? እንደ ምናምን ትላት። እንደዛ አደለም ጄሪ ትላታለች። በጣም እንግዲህ ልትወጣ ነው ጄሪ። ወዴት ነው እንትና፣ ማሄ ወዴት ነው የምትሄደው? እንግዲህ ወደ ዮናስ ጋር ነው፣ ከዮናስ ጋራ ካፌ ተቀጣጥረዋል ማለት ነው። ግን በቀላሉ ይቅርታ ታደርጊልኛለሽ ብዬ አልጠበኩም። ይላል እንትና ዮናስ ማሄም ማለት ነው እኛ ሰዎች ነን እናጠፋለን። ይቅርታ ማድረግ ችግር የለውም ትላለች። ስልክሽ አይሰራም ጠፋብኝ ትላታለች። እንዴት የት ተበላሸ? እና ተበላሸብኝ ለማለት ነው እንዴት ጠፋብኝ የምትል ሲጠፋ እኮ ፋይሎንም ይዞት ነው የሚጠፋው። እና ከየድ ጋር ተስማማችሁ ይላል ሌላ የሚያጋቻችሁ ጊዜ አለ ይላታል። ግራ ጋባውኝ እኮ ከባሮክ ጋር ያለኝም እንደዚህ አድርግን ብዬ እኮ ነው። ትቀናበት ይሆን እንደ ይላታል። ወንድሙ አደል እንዴ ለምን አገናኝ ትቀናለች? ገንዘብ የሚባል ነገር አለ ይላል። የቤተሰቡን ገንዘብ ፈልጋ ከሆነ ባሮክ ስለአንተ ብዙ ነገር እያለ አለ ከሆነ ካረከኝቃ አንጻር ሊመጣልኝ አልቻለም። የጄሪን ተንኮል ሳስብ አሁኑ እንግዲህ ወደ አንተ መምጣቱን ገጥ እንትን ብሎኛል፣ ብላለች። እንግዲህ ፈታ እንላለን ይላታል። እንግዲህ እንደዚህ እያወሩ እያለ ባሮክ መጣ። ምን ሆነሽ ነው? ችግር የለውን ቁጭ በይ ምናምን ይላታል። እንደ እዚህ እኮ አጠፋን ብዬ የመጣሁት ማሂ፣ እዚህ እንዴት መጣሽ? ምናምን ይላታል። ሁሉም ነገር ሰላም ነው አይደል? ሰላም ነው ትለዋለች። እንዲሁ መንገድ ላይ ሻይ እንበል ብዬ እኮ ይጃት መጣሁኝ ይላል ዮናስ። ዮናስ እንዴ ተቀላቀለን እንጂ ይላል። ባሮክን ከቤት ልብጋባ ይሻላል፣ በቂ ጊዜ ገብተህ ምን ታረቃለህ? እሺ እንደዛ ካላችሁ ይላል። ምንድን ነው እቅዳችሁ ታዲያ? ቤት ቀይረን ፈታ እንበል ተባብለ። ውጭው ስለሚበርድ ጃኬት ልስጥሽ ይላት። ና እንግዲህ ዮናስ ለማሂ ጃኬት ይሰጣታል። እንግዲህ ባሮክ የመናደድ ነገር የቅናት ነገር እየታየበት ነው አይኑ ላይ ጄሪን እየተጣራ ነው ባሮክ። አቤት አለችው። የት ደረሽ ነው ይላታል። ሆኖ ውጪ ቆሻሻ እያቃጠልኩ ነው ምናምን ትለዋል ምነው ፈለከኝ እንዴ ትለዋለች። በዚህ ሰዓት ቆሻሻ ይላል። አዎ አዎ ቆሻሻ ትለዋለች። እንግዲህ ማሂ መጣች እና ይቁጭ በይ መጣሽ ምናምን ይላታል። ቁጭ አለች ማሂ። ጄሪ ልብሶቼን አጥቻቸው ነበረ። የማትፈልጊው መስሎኝ ያቃጠልኩት ልብሱ ነው ትላታለች። ቆሻሻ ያቃጠልኩ ነው ያልሹ የሷ ልብስ ነው። ቤት ከሚያቆሻሽ ብ ያቃጠልኩ አንቺ ግን ያምሻል፣ ይላታል። መቼ ነው የምትለወጪው? እንዴት ሰው ያስቀመጠውን ነገር ታቃጠያለሽ? ነገ ምን ልትሆን ነው ታዲያ? ምን ልትሆን ነው ታዲያ? ምን ችግር አለ? እኔ ማልፈልጋቸው ልብስ አለ። ከፈለገች እሱ ማድረግ ትችላለች። እስኮ የሷን አቃጥለሽ የሷን ራፊ ትልበስ፣ አለ የቦንዳ ጥርቅ መሰለክ እንደ የኔኮ ምርጥ ምርጥ ነው ምናም ብላ እንግዲህ በጣም ተሳፍር ያለሽ ይላታል። ያንን ኩልኩሌ ቆተትሽን ለምንድን ነው አልጋ ስር ያስቀመጥሽው? ትላታል። ስልክሽና ምናም ባያንስ ክፍልሽና ታጸጭም እንዴ? ትላታል። በተናደርሽ በተናደርሽ ቁጥር ስልክ እቃ ምሰብሪው ነገር ባሮኬ እቃ ምስሎክ እንዳሰብር ትሏል። ስልክሽ መሰበሩ ለምን አልነገርሽኝም? ይላታል ባሮኬ ባሮ ረሳሁት አለችው ማሂ እሷ ነ አዎ አንቺ ባሮክን አሽቀን ጥረሽ እንደጣልሽው እሱም ነገ የጥልሻል ነገር ችጋር ሲልጥሽ ጦል ጦል ብለሽ መጣሽ፣ አይደለም ምናምን ብላት እንግዲህ ታይ ይዟት ይወጣል በሰብ በሰብ በሰበብ አስፋቦ መለጠፍ ፈልገ ፈልገህ መለጠ ፈልገህ ነው እንጂ እኔ ባላደርገው አንተ ታደርገው ነበር። እንግዲህ እያለች እያጉረጠረጠች ነው። በጣም ነው የምታስፈራው ጄሪ። እንግዲህ ማሂ ተኝታለች። በህልሟ ይሁን በእውኗ እንግዲህ አይታወቅም። ጄሪ ቢላዋ ይዛ መታ ልትወጋት ስትል ነው እንግዲህ ክፍል ሶስት ያለቀው። በክፍል አራት እንግዲህ እንመጣለን። ሰላም፣ ፍቅር አንድነትን ተመኙንላችሁ ሰብስክራይብ ሼር እያደረጋችሁ ተከታተሉን። ከልብ ነው የምናመሰግነው።